ሰላም ሰላም ውድ የቻናል ቤተሰቦች፣ ሀሁ ኢኳል አካዳሚ የኦንላይን ትምህርት ቤት ነው። አማረኛና ሌሎች የትምህርት አይነቶችን በኦንላይን እያስተማር እንገኛለን። በኢሞ በዋትሳፕ በቴሌግራም እየደወላችሁ መማር ትችላላችሁ። እንዲሁም ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቻናሉን ተቀላቀሉ። ችን ሙሉ የአማረኛ ፊደላትን ምንም መማር ይሆናል። ይህን ቪዲዮ እስከመጨረሻው ላይክ፣ ሰብስክራይብ፣ ሼር በማድረግ ተከታተሉኝ። ፊደላትን እንዴት እንደምናነብ የመጀመሪያ ፊደላትና ሁለተኛ ፊደላት እንዴት ቅርጻቸው እንደሚለያይ እንዲሁም ከግራ ወደ ቀይና ከቀይ ወደ ግራ እያልንን እያንዳንዳቸውን የምናይ ይሆናል። ቪዲዮውን እስከ መጨረሻው ይሁት። ቀጥታ ወደ ቪዲዮ ስንሄድ ይቺ ሀ ሀ ሁ ሂ ሃ ሄ ሄ ህ ሆ ሆ

ሉ ለ ለ እንግዲህ መጀመሪያ እንዳልኋቸው የመጀመሪያ ፊደሎች ከሁለተኛ ፊደላት የሚለዩት ሁለተኛ ላይ ያሉ ፊደላት ከጎን ከጎናቸው ሙሉ በሚባል ደረጃ ቀጥላ አላቸው። ሶስተኛ ላይ ያሉ ፊደላት ደግሞ እንደምታዩቸው ከግር ከግራቸው ላይ ነው ቀጥላቸው። አራተኛ ላይ ያሉ ፊደላት እዚህ ጋር እንደምታዩቸው ግራ አጣራ ናቸው። የመጀመሪያ ፊደላት እነዚህ ግራ አጣራ የሚሆኑ ባለ ሶስት እግር እና ባለ ሁለት እግር ከሆኑ ነው። ሌሎቹ የተለያየ ቅርጽ ነው የሚኖራቸው። ትኩረት ሰጣችሁ እየጻፋችሁ እያነበባችሁ እዩዋቸው። አምስተኛ ላይ ግን ሁሉም በሚባል ደረጃ ቀለበት አላቸው ማለት ነው። ቀለበት ሁሉም በሚባል ደረጃ አላቸው። ስድስተኛ ላይ የተለያየ ቅርጽ ነው ያላቸው። እያንዳንዳቸው ድምፃቸውን እየጻፋችሁ መለማመድ ይኖርባቸዋል። ሰባተኛ ላይ ቀደም እንደነገሯቸው የአራተኛ ፊደላት የመጀመሪያ እግራቸው ሲያጠር፣ ሰባተኛ ላይ ያሉ ፊደላት ደግሞ የመጨረሻ እግራቸው ያጠራን ይህ የሚሆነው ባለ ሁለት ግር እና ባለ ሶስት ግር ከሆኑ ነው ማለት ነው። ባለ ሁለት ግር የምንላቸው የትኞችን ነው ካላችሁ፣ እዚህ ጋ ይቺ ለ ይቺ ደግሞ ባለ ሶስት ሀ ከዛ እዚህ ጋ ሳለ ማለት ነው። ልክ እንደዚህ እያደረጋችሁ ፊደሎችን እያንዳንዳቸውን ቅርጻቸውን መለማመድ ትችላላችሁ። ድምፃቸውን እንዴት እንደምናነብ ከዚህ ላይ እናያቸዋለን። ይቺ ሀ ሁ

ሶ ስ ሴ ሳ ሲ ሱ ሰ ሰ። አሁን የመጀመሪያ ፊደሎችን መጀመሪያ ማወቅ ያለባችሁ ነገር የመጀመሪያ ፊደሎችን ነው። እዚህ ጋር ማንነበር ያለ ሃ ብለና ከዛ ለ ለ ከዛ ሃ ሃ መ መ ሰ ሰ ረ ረ ይቺ እና ይቺ ተመሳሳይ ናቸው አጠራራቸው። ሁሉም እስከ ሰባት ያሉ ቤተሰብ ተመሳሳይ ነው አጠራራቸው። ይቺም ሰ ነው የምትባል ይቺም ሰ ነው። ይቺ ሰዓቱ ሰ ስትባል፣ ይቺ ንጉሱ ሶሪ፣ ንጉሱ ሰ ስትባል፣ ይቺኛዋ ሰዓቱ ሰ በመባል ትታወቃለች። ከዛ ሁለተኛ ላይ ቅጥል ቅጥል እያደርጋችሁ ኡኡ ሚል ድምፅ አላቸው። ሁ ሉ ሁ ሙ ሱ ሩ ሱ ኡኡ ሚል ድምጽ አላቸው ስታነቧቸው። እነዚህኛዎች ደግሞ ኢኢ ሚል ድምጽ አላቸው። ሂ ሊ ሂ ሚ ሲ ሪ ሲ ሲ እነዚህ ደግሞ ሀ አአ ሚል ድምጽ አላቸው እያንዳንዳቸው ሀ ላ ሀ ማ ሳ ራ ሳ የሚል ድምጽ ያላቸው ናቸው። እነዚህ ደግሞ አምስተኛ ላይ ያሉ ባለቀለበቶች ኤ የሚል ድምጽ ያላቸው ሄ ሌ ሄ ሜ ሴ ሬ ሴ። እነዚህ ደግሞ ስድስተኛ ላይ ያሉ የተለያየ ቅርጽ ያላቸው ናቸው። እ የሚል ድምጽ ነው ያላቸው። ግን የሚያመሳስላቸው ከአንደበታችን የሚወጣው መጨረሻ ላይ እ ሚል ድምጽ ነው። ህ ል ህ ም ስ ርስ ስ እነዚህ ደግሞ የመጨረሻ ፊደላት ናቸው። ኦ ኦ ሚል ድምጽ ያላቸው ናቸው። ሆ ሎ ሆ ሞ ሶ ሮ ሶ ሶ ብለን እናነባለን። ወደ ቀጣዩ ስናለብ፣ በዚህ መልኩ እየጻፋችሁ እያነበባችሁት መለማመድ ይኖርባችኋል። በቀላሉ በቅርብ ጊዜ ተለምዷቸዋላችሁ። ይች ሸ ሹ ሺ ሻ ሼ ሺ ሾ ሾ ሾ ሺ ሼ ሻ ሺ ሹ ሸ ሸ እነዚህ እንግዲህ እንደምታዩት በሁለት እግሯ ስለሆነች አራተኛ ላይ ያለ ፊደላት። የው ግራ አጣራ ናት። አምስተኛ ላይ ቀለበ እና ስድስተኛ ላይ ቀደም እንደነገሯቸው የተለያየ ቅርጽ ነው ያላቸው። ሰባተኛ ላይ እንደምታዩት የመጨረሻ ግሯ አጣራ ነው። አራተኛ ላይ የመጀመሪያ ግሯ ነበር አጣራ፣ ሰባተኛ ላይ ደግሞ የመጨረሻ ግሯ አጣራ ነው። ይህም ምቶን ባለ ሁለት ግር ስለሆነች ነው። ባለ አንድ ግር ደግሞ ቀን እንደምታዩት የመጀመሪያ ፊደላት ምንም ቅጥል ሊኖራቸው አይችልም። ሁለተኛ ላይ ያሉና ሶስተኛ ላይ ያሉ ፊደላት ግና ባለ ሁለት ግር መሆኑ ባለ ሶስት ግር እንዲሁም ባለአንድ እግር ከሆኑም ተመሳሳይ ስታይል ነው ያላቸው ማለት ነው። እንደምታወቀው ከሁለተኛ ላይ ባለሁለት ግሯም ቅጠል አላት ባለአንድ ግሯም ቅጠል አላት ከጎኗ ማለት ነው። ሶስተኛ ላይ ደግሞ ከግሯ ላይ ባለሁለት ግሯም አላት ማለት ባለ ሶስት ባለአንድ ግሯም ከግሯ እግረ ሸፋፋናት ማለት ነው። አራተኛ ላይ ግን በብዛት ወደ ግራ የመጣ መንባሪ ያላቸው ባለአንድ እግር ከሆኑ ቅድም እንደነገርኳቸው፣ ባለሁለት እግር ከሆኑ ግን የመጀመሪያ እግራቸው ያጥራል ማለት ነው። አምስተኛ ላይ ሁሉም ባለቀለበት ናቸው፣ ምንም ሌላ የተለየ ነገር አይኖራቸውም። ስድስተኛ ላይ እንደ የተለያየ ቅርጽ ነው ያላቸው። ሰባተኛ ላይ ደግሞ ባለ አንድ እግር ከሆኑ ባለ አንድ እግር ከሆኑ ከላይ ቀለበት የመኖር እድሉ በጣም ከፍተኛ ነው። ግን የተለያየ ናቸው። ባለ አንድ እግሮች ይሄው እንደምታያቸው ቀለበት ቀለበት ያላቸው ናቸው። እነዚህ ባለ አንድ እግር የሚባሉት ናቸው። እነዚህ ይቺ ባለ ሁለት እግር፣ ይችም ባለ ሁለት እግር፣ ከዛ ይቺ ባለ ሁለት እግር። የመጨረሻ እግራቸው እንደምታዩቸው አጫጭር ነው። እንደዚህ እያደርጋችሁ እየጻፋችሁ እያነበባችሁ ድምፃቸውንና ቅርጻቸውን መለየት ትችላላችሁ። ቀጥታ ወደ ንባቡ ስነድ ከዚህ ጋር ነበር ያቆምነው። ይቺ በ ቡ ቢ ባ ቤ ብ ቦ ቦ ቦ ብ ቤ ቤ ባ ቢ ቡ በ በ እንግዲህ ቅድም ላስታውሳችሁ ቅድም እንዳልኋችሁ ሁለተኛ ላይ ያሉ ፊደላት ኡ ሚል አላቸው። ሶስተኛ ላይ ደግሞ ቂ ቢ ስንል ኢ ሚል አላቸው። አራተኛ ላይ አ ሚል አላቸው። አምስተኛ ላይ ደግሞ ኤ ሚል ድምፅ ያላቸው ናቸው። ስድስተኛ ላይ ኤ ሚል ድምፅ ያላቸው ናቸው። ስታነቡ ሰባተኛ ላይ ያሉ ፊደላት ደግሞ ኦ የሚል ድምፅ ነው ያላቸው ማለት ነው። ይህንን እንግዲህ ሁሉንም ስናነብ ታሳቢ በማድረግ ነው የምናነበው ማለት ነው። ይቺ በ በ ቡ ቡ ቢ ቢ ባ ባ ቤ ቤ ብ ብ ቦ ቦ እንላለን። ቦ ብ

ይ ያ ይ ዩ የ ከዚህ ጋ እንግዲህ ተና ቸ የሚለያዩት ቸ ከዚህ ጋ እንደምታዩቸው እንደ መስቀል ሆና ከናቷ ላይም አግድም ይጨመርበታል። ሁለት አግድም ያላት ናት ከወገቧና ከናቷ ላይ። ከን ደግሞ እንደምታዩት ከአግድም ብቻ ነው። እንደ መስቀል ብላችሁ መያዝ ትችላላችሁ። እበና በሚለያዩት ደግሞ እበ ካናቱ ላይ አግድም ይደረግበታል። ግን ካናቱ ያለው አግድምና ከታች ያለው አይነካካም። እሺ ሳታነካኩ ትጽፎታላችሁ ማለት ነው። ቀደሞ ልክ ወገቧን ያሰረች ነው ምትመስለው። አንድ አግድም ታደርጉና ወገቧ ላይ ክብ ማድረግ ነው። ሸ ደግሞ ልክ እንደ በን ጽፋችሁ ካናቷ ላይ አግድም አድርጋችሁ ማነካካት ማለት ነው። ልክ እንደዚህ እያደረጋችሁ እያንዳንዳቸው ቅርጻቸውን እየጻፋችሁ መለማመድ ትችላላችሁ። ወደ ቀጣዩ ስናልም እንግዲህ ቅድም መግቢያው ላይ እንዳስታወሷችሁ የመጀመሪያ ፊደላት፣ የሁለተኛ ፊደላት እንዲሁም ሌሎች የሚለያዩባቸውን ባህሪያት ነግሬያቸዋለሁ። በድጋሚ ላስታውሳችሁ፣ ይችን ከዚች የምትለየው ከጎኗ ቀጠል ስላላት ነው። የሚል ድምፅ አላቸው ሁሎችን እና ከጎናቸው ላይ ቅጥል ቅጥል አላቸው ማለት ነው። ቅጥል ካላቸው ከጎናቸው ሁለተኛ ፊደላት ናቸው። ሶስተኛ ፊደላት ደግሞ የሚሆኑ ከእግር ከእግራቸው ከጎናቸው ያለው ይጠፋና ወይም ከመጀመሪያ ፊደላት ላይ ከእግሯ ላይ ስንቀጥልባት ሶስተኛ ፊደል ትሆናለች። አራተኛ ፊደላት ደግሞ ባለ አንድ እግር ከሆኑ የተለያየ ቅርጽ ነው ያላቸው። ባለ ሁለት እግር ከሆኑ ግን እንደምታዩአቸው ባለ ሁለት ግሮች የመጀመሪያ ግራቸው አጣራ ነው። አምስተኛ ላይ ያሉ ፊደላት ባለ አንድ ግርም ሆኑ ባለ ሁለት ግርም ሆኑ ቅርጽ አልባም ፊደል ከሆኑ ሁሎችም ቀለበት ያላቸው ነው የሚሆኑ ስድስተኛ ላይ የተለያየ ቅርጽ ነው ያላቸው የተለያየ ቅርጽ አላቸው። ሰባተኛ ላይ ደግሞ ባለ አንድ ግር ከሆኑ የመጨረሻ ላይ አናታቸው ላይ ቀለበት የመኖር ዕድል አላቸው። ባለ ሁለት ግር ከሆኑ ደግሞ የመጨረሻ ግራቸው አጣራ ነው ማለት ነው። የአራተኛ ፊደል ተቃራኒ ነው የሚሆነው። አራተኛ ላይ የመጀመሪያ እግሩ ያጥራል፣ ሰባተኛ ላይ ያሉ ፊደላት ደግሞ የመጨረሻ እግራቸው ያጥራል ማለት ነው። ይህንም በማለት እንግዲህ የመጀመሪያ ፊደላት ላይ ሁለተኛ ፊደላትን ስናነብ ኡ ሚል ድምፅ ይኖራቸዋል ሁሎችም። ሶስተኛ ላይ ያሉ ፊደላትን ስናነብ ደግሞ ኢ ሚል ድምፅ ይኖራቸዋል። አራተኛ ላይ ያሉ ፊደላትን ስናነብ ደግሞ አ ሚል ድምፅ ይኖራቸዋል። ይቺ የአቤቶች ልክ አናባቢን ብለን እንደምንጠራው በሁሉም ፊደላት ላይ እየገቡ ያናብባሉ ማለት ነው። አምስተኛ ላይ ኤ የሚል ድምፅ አላቸው። ስድስተኛ ላይ ኤ የሚል ድምፅ አላቸው። ሰባተኛ ላይ እንግዲህ እንደምታያቸው የመጨረሻ ነው ኦ የሚል ድምፅ አላቸው። እንግዲህ እያንዳንዳቸው ድምፃቸውን እስኪኒ እየጻፋችሁ እያነበባችሁ ከኔ ጋር ተከታተሉ። ይቺ ነ ነ ኑ ኒ ና ኔ ን ኖ ኖ ለምሳሌ እዚጋ ኖ ስንል ኦ ሚል ድምፅ አለው ማለት ነው። እሱን ነው ምላችሁ። ስለዚህ ኖ ን እ ሚል ድምፅ አለው። ኔ ኤ ሚል ድምፅ አለው። ና አ ሚል ድምፅ አለው። ኔ ኤ ኒ ሶሪ ኒ ኢ ሚል ድምፅ አለው። ኑ ኡ ሚል ድምፅ አለው። ነ እንላለን ከዛ ከዛ ይህንን በማስታወስ ሌሎችን አ ኦ ያልነውን ፊደል በማስታወስ እነዚህንም እናነባለን ማለት ነው። ኙ ኒ ኛ ኒ ኞ ኞ ኒ ኛ ኒ ኙ ኘ አ ኡ ኢ

ዜ ዛ ዚ ዙ ዘ ዘ። ወደ ቀጣዩ ስናለ እንግዲህ ቅድም የነገርኳችሁን በማስታወስ ባለ ሁለት ግር ባለ አንድ ግር የሚሉትን እንዲያውም ሁለተኛ ፊደላት ከመጀመሪያዎች የሚለዩት በምንድን ነው? ከጎናቸው ቅጠል ስላላቸው። ሶስተኞች ከግራቸው ላይ ነው ቅጠላቸው። አራተኞች ባለሁለት ግር እግር ከሆኑ የመጀመሪያ ግራቸው አጣራ ነው። አምስተኛ ላይ በቀኝ በኩል ታች ዳር ቀለበት አላቸው። ስድስተኛ ላይ የተለያየ ቅርጽ ነው ብያቸዋለሁ። ትኩረት ሰጣችሁ እየጻፋችሁ ተለማመዷቸው። ሰባተኛ ላይ ባለሁለት ግር እግር ከሆኑ ልክ እንደ አራተኛ ግራቸው የመጀመሪያ ግራቸው ነበር ያጠራው። እነዚህ ሰባተኛ ላይ ያሉት ደግሞ የመጨረሻ ግራቸው ያጥራል ማለት ነው። ይህንን በማስታወስ አ ኡ የሚለውንም እንዳለ አብራችሁ ማየት ትችላላችሁ። እነዚህ ኡ ኢ አ ኤ እ ኦ የሚለውን ከአንድ በታችን ዥ ስንል ኡ የሚለው ድምፅ መጨረሻ ላይ አንድ አናባቢ የሆነ የሚወጠውን በማስታወስ ማንበብ ትችላላችሁ። እየጻፋችሁ እያነበባችሁ ተከታተሉኝ። እቺ ዥ ዥ ዥ

ጢ ጣ ጤ ጥ ጦ ጦ ጦ ጥ ጤ ጣ ጢ። ጡ እንግዲህ ቅድም እንደነገርኋችሁ እነዚህ ባለሁለት እግሮች ጋር ተመሳሳይ አይነት ቅርጽ ነው የሚኖራቸው። ባለሁለት እግሮች ከጎናቸው ቅጥል እንግዲህ እንደሌሎችም ሌሎችም አላቸው ሶስተኛ ላይም ከግራቸው ላይ ቀጥላላቸው አራተኛ ላይ እንግዲህ ልክ እንደ ሁለተኛ ግር እንዳላቸው ፊደላት ሁሉ እነዚህም እግር አጣራ ነው የሚሆነው። አምስተኛ ላይ ሁሉም ተመሳሳይ ናቸው። ስድስተኛ ላይ የተለያየ ቅርጽ ነው ሁሎችም ያላቸው እያቸዋለሁ። ሰባተኛ ላይ ደግሞ የመጨረሻ ግራቸው አጣራ ነው የሚሆነው ማለት ነው። ልክ እንደ ባለ ሁለት ግሮች እነዚህም ባለ ሶስት ግሮችም ማለት ነው። እንግዲህ ስናነብም ተመሳሳይ

ፃ ፄ ፅ ጾ የቀድሞን አስታውሳቸው። እንግዲህ ባለ ሁለት እግር ፊደል ናትች። ልክ ባለ ሁለት እግር ከሆኑ ከጎናቸው ምን ይሆናሉ? ከግራቸው ላይ ከዛ ግራ ጣራ፣ ከዛ ቀለበት፣ ከዛች የተለያየ ቅርጽ ነው ያላቸው። ከዛ መጨረሻ ግሯ ማጠር ሚለውን ማስታወስ አለባቸው። እንዲሁም ኡ ሚል ድምፅ አለው። ኢ ሚል ድምፅ አለው። አ የሚል ድምፅ አለው ኤ የሚል ድምፅ አለው እ የሚል ድምፅ አለው ኦ የሚል ድምፅ አለው። ማለት ነው ስታነቡ ከአንደበታችሁ መጨረሻ የሚወጣውን ነው እንደምላችሁ። እነዚህ ባለ ሁለት ግር ነች። ይቺ ደግሞ ቅርጽ አልባ በመባል ይታወቃሉ። ይቺ እዚ ጋ ይቺ ባለ አንድ ግር ይችን ባለ አንድ ግር ይቺ ይችና ይቺ ቅርጽ አልባ በመባል ይታወቃሉ። ይቺ ፐ ፑ ፒ ፓ ፔ ፎ ፔ ፓ ፒ ፉ ፀ እች ፀና እች ተመሳሳይ አጠራርና ያላቸው ግን የሚለያዩት ቅርጻቸው ብቻ ነው ማለት ነው። ፀ ፁ ፂ ፃ ፄ ፅ ጾ ጾ እችን በተመሳሳይ ጹ ፂ ፃ ፄ ፅ ጾ ተብላ ትነበባለች። ሙሉ ሰባቱን ቤተሰብ ተመሳሳይ ድምፅ ነው ያላቸው ማለት ነው። ፑ ፒ ፓ ፔ ፕ ፖ ፖ ፖ ፔ ፓ

ታስታውሱ ከሆነ ከላይ አ ኡ ብለን አንብበናል። ይሄና ይሄ ተመሳሳይ የሆነ ድምጽ ነው ያለው፣ ተመሳሳይ የሆነ ድምጽ ነው ያለው፣ ግን የፊደል ቅርጹ ይለያያል። እሱንም የፊደል ቅርጹን እያያችሁ ማንበብና መጻፍ ይኖርባችኋል። ይሄኛው አይኑ አይባላም፣ አይኑ አ በመባል ይታወቃል። እቺኛዋ ደግሞ እንግዲህ የመጨረሻ ላይ የምናያት ሀ ትባላለች። ሃ ኡ ሂ